አንዳንድ አዳዲስ ትምህርት ያለው እና ቶሎ ተስፋ ይቆርጣሉ። ተስፋ እንዳትቆርጡ። ተስፋ ለሚያስቆርጡ ሰዎች በየ ቪዲዮ እየሄዱ መጥፎ መጥፎ ኮመንት የመጽፉ ሰዎች እናሳያቸዋለን። ምክንያቱ ዩቱብ ብዙ ብር ይሰራል። ቢያንስ ከአንድ ቪዲዮ እስከ አንድ ሺህ ሪያል ይከፈለናል። በዩቱብ ብዙ ብር እንደምናገኝ እናሳያቸዋለን። ሀይ፣ ሰላም ሰላም! ውድና የተከበራችሁ በመላው ዓለም የምትኖሩ የቴድራያ ቤተሰቦች እንደምን አላችሁ? እኔ ያለው ፈጣሪ መስገን። ያው ይህ ቪዲዮ እንግዲህ እስከ መጨረሻ አዳምጡት በጣም ይጠቅሟቸዋል። በተለይ በተለይ ዛሬ የመጣበት ዋና ምክንያት ለአዲስ ዩቱብ ጀማሪዎች፣ ዩቱብ ለመስራት የምታስቡ ሰዎች፣ ሶስተኛ ደግሞ መልእክት የምናስተላልፈው በየኮመንቱ እየገቡ ተስፋ የሚያስቆርጡ ሰዎች ለእነዚህ ሰዎች ነው እንግዲህ መልእክት ማስተላልፎ ማለት ነው። በመጀመሪያ አዲስ ዩቱብ የከፈታችሁ ሰዎች ተስፋ እንዳትቆርጡ። ምንድን ነው አንዳንድ አዳዲስ ቲዩበሮች ያለው እና ቶሎ ተስፋ ይቆርጣሉ። ተስፋ የምቆርጡበት ምክንያት ደግሞ ምንድን ነው? ለሶስት ወር ለአራት ወር የሰሩና ያው ብዙ ቪው የለውም ብዙ ሰብስክራይብ አያደርጉኝም መጥፎ መጥፎ ኮመንቶች አሉ እያሉ ተስፋ ይቆርጣሉ። ነገር ግን ተስፋ እንዳትቆርጡ። ምክንያቱም ያው ዩቱብ ስትሰራ ብዙ ሰው ጥሩ ኮመንት ብጽፍልም አንዳንድ ሰዎች አሉ ጣልቃ እየገቡ የማይሆን የማይሆን ተስፋ አስቆራጭ የሆኑ ኮመንቶች ይጽፋሉ። ስለዚህ እነሱ ማየት የለባችሁም። ዩቱብ ስትሰራ እንግዲህ ሁሉም ነገር ችለህ ነው። ስለዚህ ተስፋ እንዳትቆርጡ። በሁለት ወር በሶስት ወር ያው ሰብስክራይብ አላገኘውም ሜታ የለውም ብላችሁ ተስፋ አትቆረጡ። ሁለተኛው ደግሞ እንደዚህ ዩቱብ ለመስራት እየፈለጉ ግን ኮመንት ሲያዩ ብዙ ስድብ ሲያዩ የተለያዩ ተስፋ አስቆራጭ ኮመንቶች ሲያዩ ሀሳባቸው ይቀይሩና በቃ ዩቱብ ለመስራት ይፈልግ ነበረ፣ ነገር ግን እነዚህ ሰዎች እንኳ እንደዚህ እንደዚህ እየተባለ ነው እያሉ የሚያቋርጡ ሰዎች አሉ። እናንተም ያው የሰው ኮመንት ሳታዩ ፍላጎት ካላችሁ ብትጀምሩ አሪፍ ነው። ሶስተኛ ደግሞ ተስፋ ለሚያስቆርጡ ሰዎች በየቪዲዮ እየሄዱ መጥፎ መጥፎ ኮመንት የሚጽፉ ሰዎች እናሳያቸዋለን። ምክንያቱም ዩቱብ ብዙ ብር ይሰራል። ቢያንስ ከአንድ ቪዲዮ እስከ አንድ ሺ ሪያል ይከፈለናል። በዩቱብ ብዙ ብር እንደምናገኝ እናሳያቸዋለን። በዛ አጋጣሚ ደግሞ አዳዲስ ዩቱብ ጀማሪዎች እና ዩቱብ ለመስራት የምትፈልጉ ሰዎች ብርታት እንደሆናችሁ። ለምሳሌ እኔ ከአንድ ቪዲዮ እስከ አንድ ሺህ ሪያል ተከፍሎኛል። ከአምስት መቶ እስከ አንድ ሺህ ሪያል የሚያክል ስከፈለ ነበረም ተከፍሎኛል። ስለዚህ አሳያችኋለሁ። ማየት ማመን ነው እና ከዛ ደግሞ በየኮመንቱ እየገባችሁ ለምንድን ነው ስራ ፈልጎ አይሄድም እንዴ ለምንድን ነው እዚህ ቪዲዮ ላይ የምውለው ብሎ ኮመንት የምጽፉና ተስፋ የሚያስቆርጡ ሰዎች ደግሞ ያው ማየት ማመን ነው። እናሳያቸዋለን እስከ መጨረሻ አብራችሁ ጠብቁ። በተለይ በተለይ ግን አዳዲስ ዩቱብ ጀማሪዎች እና መጀመር የምትፈልጉ ሰዎች ምንም አይነት ኮመንት፣ የሰው ኮመንት እንዳታዩ። ሁለተኛ ደግሞ ያው ብርታቱ እንዲኖራችሁ ለምሳሌ እኔ ብዙ ጊዜ ዩቱብ ቪዲዮ አለቅ፣ ምክንያቱ ከዚህ በፊት ብዙ ኮመንት ያለው ብዙ ተስፋ አስቆራጭ ኮመንቶች እያየሁ ሰው እንደዚህ እያላይ ነው ብዙ እይታ ያለው እያልኩ ተስፋ ቆርጥ ነበረ። ነገር ግን ተስፋ መቁረጥ ያለብንም ዩቱብ ከሰራበት እስከ ዘላለም አንተ እስካለህ ድረስ መስራት የምችልበት የስራ እድል ነው፣ እና ዩቱብ ጠንክረን መስራት አለብን። በተለይ አዲስ ጀማሮዎች እና ዩቱብ ለመስራት የምትፈልጉ ሰዎች ቶሎ ተስፋ አትቁረጡ። እንዲያው ስድብ ያለበት ቪዲዮ አሪፍ ነው፣ አሪፍ እይታ ይኖረዋል። ምንም ነገር የሰው እንደዚህ ይለኛል፣ ቤተሰብ እንደዚህ ይለኛል ምናምን፣ እናንተ ገብዛችሁ ከሰራችሁ እናንተ ጠንክራችሁ ከሰራችሁ የማያልፍ ነገር የለም፣ ያልፋል። ሁላችንም የደረሰን ነገር ነው። ዩቱብ ስንጀምር መጀመሪያ አካባቢ ለምንድ ነው እነዚህ ሰዎች ስራ ወጥቶ አይሰሩም እንዴ? ከነ ቤተሰቡ ጋር የደረሰ አለ። አሁን ለምሳሌ እኔ እንደዚህ ዩቱብ ቪዲዮ ስሰራ ዝም ብዬ በቃ እየጨፈርኩ የሙሉ ነው የሚመስላቸው እንጂ እንደዚህ ብር የምከፈለኝ አይመስላቸውም ነበረ። ከቤተሰቦች ጭምር ከጓደኞች ጭምር ብዙ ነገሮች ይደርሶኛል። ብዙ ነገሮች አሳልፌያለሁ። ነገር ግን ያው ብር እንደምከፈለኝ እና እስካሁን ብር ስከፈለኝ እንደነበር ደግሞ አሁን አሳያችኋለሁ። በዩቱብ እስካሁን ቢያንስ ከተከፈለኝ እኔ ብዙ ጊዜ ያው ዩቱብ ቶሎ ቶሎ አልለቅም፣ ነገር ግን እስካሁን የተከፈለኝ ብር አሳያችኋለሁ፣ ጠቅላላው ስንት እንደሆነ ቢያንስ ከ15 ሺህ 17 ሪያል በላይ ተከፍሎኛል እስካሁን በትንሽ ቪዲዮዎች ማለት ነው። ያም እንግዲህ እንደምታውቁት ብዙ ጊዜ ከዩቱብ ላይ ርቅ ያለው እንደምታውቁት ሳውዲ ላይ ስምንት ወር ታሰሪያለሁ። ኢትዮጵያ ገብቼም ሰባት ወር እንደዚህ ታሰሪያለሁ። ነገር ግን ዩቱቤ አለ የሰራ ቪዲዮ በሰራሁበት ሰዓት ተመልሶ ብር ይሰጠኛል። ተስፋ አልቆርጥም ማለት ነው። ያው እንግዲህ አሁን በየኮመንቱ እየገቡ ተስፋ የሚያስቆርጡ ሰዎች፣ የምትሳደቡ ሰዎች ለምንድነው ወጥተህ እንደ ሰዎቹ ፍየል አትጠብቅም? ለምንድነው ወጥተሽ መዳም ቤት አትሰርም? የሙላችሁ ሰዎች ብርታት እንደሆናችሁ እና እኔም እስካሁን ሲሰድቡኝ የነበሩ ሰዎች ለምንድነው አንተ ወተ እንደሆን እንዳትሰራ እንደ የሙሉ ሰዎች ያው እስካሁን ስራ ላይ እንደነበርኩ ዩቱብ ያው ብር እንደምከፍለኝ ደሞዝ እንደነበረኝ ላሳያችሁ እፈልጋለሁ። ምክንያቱም ምንድነው ብዙ ሰዎች አሁን ማቃቸው ጓደኞች አሉ፣ አዲስ ዩቱብ ጀማሪዎች ናቸው። ሰዎች እንደዚህ እንደዚህ እያሉ የሰደቡን ነው። ለምንድነው ወጣት ሰራ ምናምን ይሉኛል። ከዛ ደግሞ ብዙ እይታ ያለውም እያሉ ተስፋ የሚቆርጥ ሰዎች፣ ተስፋ እንዳትቆርጡ። ምክንያቱ ዩቱብ ለመጀመሪያ ጊዜ ብዙ ስድብ አለው፣ ብዙ እይታም ላይኖር ይችላል። ሰብስክራይብ ቶሎ ላታገኝ ትችላለህ ነገር ግን ከጊዜው በኋላ ደስተኛ ትሆንበታለህ። ወይ ደስተኛ እንደምትሆኝበት እርግጠኛ መሆን አለብሽ። አሁን ምንድን ነው ለእናንተም ብርታት እንደሆናችሁ ለአዲስ ዩቱብ ጀማሪዎች፣ ዩቱብ ለመስራት የምትፈልጉ ሰዎች፣ ከዛ ደግሞ በዋነኛ ደግሞ በየቪዲዮ እየገባችሁ ዝም ብላችሁ ያው ስለ ዩቱብ ሳታውቁ ብር እንደምከፍል ሳታውቁ ስራ መሆኑ ሳታውቁ እየተሳደባችሁ የምትሉ ሰዎች ለሰው ተስፋ የምታስቆርጡ ሰዎች ያው ዩቱብን ያህል ብር እንደምከፍል አሳያቸዋለሁ ለምሳሌ የእኔ ቪዲዮዎች ከአምስት መቶ እስከ ስምንት መቶ ምናምን ሪያል ተከፍሎኛል በአንድ ቪዲዮ ማለት ነው አስቡት በአንድ ቪዲዮ እስከ ስምንት መቶ ሪያል ከተከፈለ ቢያንስ በወር ሀያ ቪዲዮ እኳ ብትለቅ ስንት እንደምታገኝ አስቡት አሁን እንግዲህ አሳያቸዋለሁ ወደ ሰራበት ቪዲዮዎቹ በአንድ ቪዲዮ ስንት እንዳገኘው እዚህ ያሳያችኋለሁ በደንብ ዩት ስለዚህ የአዲስ ዩቱብ ጀማሪዎች ተስፋ እንዳትቆርጡ ዩቱብ ለመስራት የምትፈልጉ ሰዎችም እንደዛ ተስፋ እንዳትቆርጡ። ያው እንግዲህ እኔ የማስቀምጥላችሁ ቪዲዮዎች ቢያንስ ከአንድ ቪዲዮ ስንት እንደሚከፍለኝ አሳያቸዋለሁ። ያው እንግዲህ እዚህ እንደምታዩት ዜድ ፕራንክ አደረገችኝ የምለው 806.31 የዱባይ? ድርሃም ማለት ነው። የኔ አጋጣሚ በዱባይ ነው ብሩ ማወጣ ማለት ነው። የዱባይ ደግሞ ከሳውድ ሪያል የዱባይ ሪያል ደግሞ ትንሽ ይበልጣ መሰለኝ በአንድ ሪያል ምናምን ተጨማሪ አለው። ሁለተኛ ደግሞ ከመሲ ጋር ተገናኘን የሚለው ቪዲዮ ደግሞ ስድስት መቶ ሰማንያ ሰባት ነጥብ አርባ ሁለት ድርሃም አስቡት እንግዲህ ከአንድ ቪዲዮ ነው። እነዚህ ማሳያችሁ የመጀመሪያው ዜድ ፕራንክ አደረገችን የምለው 6631 ድርሃም ነው የዱባይ ድርሃም ማለት ነው። ሁለተኛ ደግሞ 687 ከአንድ ቪዲዮ። ሶስተኛ ደግሞ ዜድ ለጓደኛዬ ፕራንክ አደረገችው የምለው ነው 615 ድርሃም። አራተኛ ደግሞ በመሲና በብረክስ የምለው ከዚህ በፊት የተሰራው ፕራንክ የሰራውት ቪዲዮ አምስት መቶ አስራ ስምንት ነጥብ ስልሳ አራት ድርሃም ከዛ ደግሞ እንኳን አደረሳችሁ የምለው ደግሞ አራት መቶ ስልሳ አንድ ነጥብ ሰማኒያ አንድ ድርሃም ከዚድ ጋር ተለያየን የምለው ከዚህ በፊት እስከ ሶስት መቶ ድርሃም በወር ብከፈልህ አስባችሁታል። ያው ቪዲዮ ደግሞ ሁሌም ዩቱብ ደግሞ ሁሌም ስትሰራ ቪዲዮች ሁሌም ብር ይሰራሉ። አንተ ሁሌም የምትሰራ ከሆነ አንድ አዳዲስ ሰብስክራይበር አንድ አዲስ ሰብስክራይብ ይመጣልሀል። ያላዩት ከዚህ በፊት ያላዩት ቪዲዮ ገብቶ ስለሚያዩት እሱም ሁሌም ሰው ባየው ሰዓት ብሩ እየጨመረ ይሄዳል፣ እየሰራ ይሄዳል ማለት ነው። ስለዚህ ሁሉም መዛለ ማየት ትችላላችሁ። ቪዲዮ ከምረዝም ተስፋ እንዳትቆርጡ ነው። በተለይ በተለይ አዲስ ዩቱብ ጀማሪዎች እና ዩቱብ ለመስራት የምትፈልጉ ሰዎች ዩቱብ ከሰራክ ሀብታም ትሆናለህ። ኢትዮጵያ ብትገባም ቆያም ስራ በሉት በደንብ መስራት አለባችሁ። ተስፋ አትቁረጡ። በመጨረሻ ደግሞ እየገባችሁ ለሰው ተስፋ የምታስቆርጡ ሰዎች እባካችሁ እናንተም ገብታችሁ ብትሰሩ እናንተም ገብታችሁ ዩቱብ ብትሰሩ ያዋጣችኋል። ለሰውም መጥፎ ኮመንት ከምትጽፉ እንድትቆጠቡ ነው ይሄ ነገር ምላችሁ። ከቻላችሁ ከቻላችሁ እየገባችሁ እራሳችሁ ቪዲዮ እየሰራችሁ ልቀቁ። ምክንያቱም ሁሌም ስደተኛውንን አንኖርም። አንድ ቀን ሀገራችን እንገባለን። ሀገራችን ስንገባ ደግሞ በሀገራችን የተለያዩ ቪዲዮዎች እየሰራን እንለወጣለን ። ሀገራችን ጌት ነው። ሁሌም ስደተኛ መሆን አንፈልግም። መቼም ስደት የመጣ ነው፣ ተቀይረን እንድንገፋ ነው። ነገር ግን የስደት ነገር እንደምታውቁት ነው፣ ትንሽ ሰርተ ገብተም ተመልሶ መምጣት ነው። ነገር ግን ዩቱብ ካለ ጠንክረ የምትሰራ ከሆነ ሀገራችን ሰላም ከሆነ ደግሞ በሀገራችን እንደዚህ ጠንክረ እንሰራለን። ስለዚህ ስለተከታተላችሁን ከልብ አመሰግናለሁ። አሁኑም የምትሳደቡ ሰዎች ከምር እውነቴ ነው። ስድብ በጣም ነው የሚያስጠላው፣ ተስፋም ያስቆርጣል። እንደንእንዲህ አይነት ሰዎች ያው ተስፋ ይቆርጣሉ። ነገር ግን ብዙ ጀግና የእህት ወንድሞቼም አሉ። ቴዲ ለምንድን ነው የእህት የማትሰራው? ኧረ ተው ስራ እያላችሁ ከጎኔ የነበራችሁ የእህት ወንድሞቼም ከልብ ነው የማመሰግናችሁ እወዳችኋለሁ። እንግዲህ ጥያቄ ካላችሁ ደግሞ በኮመንት አስቀምጥልኝ፣ ጥያቄያችሁ ይዤላችሁ እመጣለሁ። እወዳችኋለሁ፣ ቻው